ቤተሰብ ቤተሰብ ሄሉ በመመለሷ ማን ነው ደስ ያለው? እንደኔ የምሬ ነው ምላችሁ፣ ብዙዎቻቸውም ደስታቸውን እየገለጻችሁ ትገኛላችሁና፣ አእምሮባት ከሌላ ጊዜው በቃ ውብ ሆና ደስ በሚል አነጋገር ደስ በሚል አለባበስ ደስ በሚል ሁኔታ መጣልናለች፣ እና እንኳን ደስ ያላችሁ ማለት ፈልጋለሁ። ለምን ብዙዎቻችሁ በጣም ቅር የተሰኛችሁ ዩቲዩብ ልታቆም ነው ብላችሁ በጣም ፍርሃት ውስጥ የነበራችሁ ልጆች አላችሁ፣ እና እኔም እውነት ለመናገር ትክክለኛ መረጃ የደረሰኝ ሄሉ በትክክለኛ የእውነት አላዛር እንደውም ልታቆም የምትችልበት ምንም አይነት ምክንያት የለም አውቃ ነው አታቆምም ዩቲዩብ ትስራ ምናምን እያለ ነበረ፣ እና እኔ ግን በትክክል በቃ ሄሉ ቆርጣ ወስና በቃ ዩቲዩብ ማቆ ማቆም እንዳለባት ወይም ደግሞ ልታቆም እንደሆነ ኢንፎርሜሽን ደርሶ የነበረና በጣም ከፍቶ ነበረ፣ አልዋሻችሁም። ለምን በእሷም አዝኜ ባት ነበረ። በእርግጥ ያው ያልተመቻቸው ሁኔታ ውስጥ ስለሆነች ነው። ግን ደግሞ ብዙ ሰዎችን ባልተመቻቸ ባልሆነ የሆነ ደስ በማይል ሁኔታ ውስጥ ሆኖም ራሱ ወደ ሶሻል ሚዲያ ይመጣሉ። ለምንድን ነው ሶሻል ሚዲያ ላይ ብዙ መልካም ሰዎችን ታፈራላችሁ። በጣም መልካም አስተሳሰብ የሚያስቡላችሁ የሚጨነቁላችሁ፣ እንደ ቤተሰብ አለውላችሁ የሚሉ ብዙ ሰዎች አሉ። በተለይ የማዳም ቅመሞችና ከነዛ ሰዎች ጋር ለመነጋገር ከበሶሻል ሚዲያ ጊዜያችሁን ማሳለፍ እንደውም ከጭንቀታችሁ ትንሽ እንድትወጡ ወይም ደግሞ ወደ ራሳችሁ እንድትመለሱ ይለካ ሰው አለኝ ብላችሁ በቃ ቆም ብላችሁ እንድታስቡ ያደርጋል። ና ሄሉ ደግሞ ሚዲያ ላይ ከመጣች እና ሚዲያው ከሚዲያ ከራቀች ያለውን ልዩነት ማየት ትችላላችሁ። ያን የተጎሳቁላ ከስታ ጠቁራ በጣም ማንነቷ እንዲ ገጽቷ በጣም ተቀይሮ ነበር። ፍቅር ራሱ አይታት በጣም ነው የደነገጠችው። ያኔ እኔ በደንብ ነው ማስታውሰው። ከፍቅር ጋር ተገናኝተው ከዚህ በኋላ አለውልሽ ብላ ቃል ገብታላት ነበረ። ፍቅር ራሱ ያኔ ማለት ነውና። በጣም ከባድ ጊዜ ውስጥ ነበረችው። ከዛ ግን ከፍ ያለችው ድጋሚ መኖርን የጓጓችው ድጋሚ ተስፋን የሰነቀችው ተስፋን የያዘችው ተመልካች ስላለ ነው። ከተመልካች ጋር በመገናኘቷ በመምጣቷ ነው እና ይህን ነገር እንደ ቀልድ አይደለም ያመጣችው። ብዙ ነገር ሆናለች፣ ታማለች፣ አጣለች፣ ተጎድታለች፣ ተከድታለች። ከጎኗ የነበሩ ሰዎች በሙሉ በቃ ድራሻቸው ጠፍቷል። ምንም እንዴት ልበላችሁ የሚያስጠላ ሁኔታ ላይ ነበረች እና አሁን ላይ ግን በትንሹም ቢሆን ያሁሉ ነገር አልፋ ምናምን ነገር ዩቲብ ላቆም ነው ስትል እንደ ድንገት አንድ ሰው ምናለኝ? ብላለች። እውነቷን ነው ዩቲብሽን ሳይሆን የምትሸጭው ኦዲንስን፣ ተከታይሽን፣ ተመልካቾችሽን፣ አድናቂዎችሽን፣ ወዳጆችሽን ላንች ብሎ ብዙ ነገር የሆኑ ሰዎችን ነው ብላ ተቆጣች። ብላለችና ትክክል ነው። እኔም ብያታለሁ። የቱንም ያህል ከዩቲብ የቱንም ያህል ችግር ቢመጣም በሳምንት አንዴ እንኳን ቪዲዮ ይለቀቃል አለውላችሁ። ደህንነቷን ማወቅ የምንፈልግ ብዙ ሰዎች አለን፣ የደረሰችበትን ያለችበትን ማወቅ የምንፈልግ ሰዎች አለንና ለነዛ ሰዎች ቪዲዮ መስራት ምንም የሚከብድ ነገር የለውም ብዬ ነው ማስበው። ግን ሄሎ እንዳለችው አንዳንዴ ሙዴ ያስፈልጋቸዋል። እንኳን እሷ ማለት ነው፣ እንኳን ሶሻል ሚዲያ ላይ እንደዚህ በቪዲዮ ወጣው የሚያወሩት ቪዲዮ አይዲያ ይዘው የሚመጡት ሰዎች፣ እኔ ራሱ አንዳንዴ ሙዴ ካልመጣ ቪዲዮ ለመስራት በጣም ነው የሚከብድኝ። የእውነት ነው የምላቸው አንዳንዴ ወይ ምናምን ብዬ ትውት ማድረገው ጊዜ አለና እንደዛ ነው፣ እና ሙዴም ስለሌለኝ ነው ምናም ብላለች። ሙዳችሁ ጥሩ ሲሆን ነው ወደ ሶሻል ሚዲያም ለመምጣት የምትሞክሩት። ለምን ሰው ፊታችሁን ያያል፣ ገባችሁ። በጣም ደስተኛ ሆናችሁ ስትመጡ ና በጣም የተከፋችሁት ነገር ውስጣችሁ እንዳለ የሆነ ፊታችሁ ላይ ያስታውቃል እና ያ ነገር ደግሞ ምን ሆንሽ፣ ምን እንደዚህ ነው ምናምን የሆነ ጥያቄዎች ይበዛሉ። ያንን ደግሞ ለመመለስ እሷ ይከብዳታል ወይም ይደብራታል፣ ይጨንቃታል። በቃ እንደዛ ሴት ጥያቄ ሲበዛ ና ከዛ አንጻር ነው እንግዲህ የደበራት ቪዲዮ እንደማትሰራ የነበረው የነገረ ና አሁን ላይ ግን በሙሉ አቅም እንግዲህ ወደ ሶሻል ሚዲያ ወደ ዩቲዩባ እንደመጣች አይቻለሁ። ነው ቲክታክ ላይ ኢንስታግራም ላይ ያሉ ፎቶዎች ቪዲዮዎች እንዳለ አጥፍታ ነበር እንዳለ ማለት ነውእና ሶሻል ሚዲያል ከራሷ በቀል ልትርቅ ነበር። ግን ያ ደግሞ ጥሩ አይደለም ብዬ ነው የማስበው። ለምን አንድ ሰው ግም ሀምሳ ፐርሰንቱ ቢጠላት ሀምሳ ፐርሰንቱ የሚወዳት ሰው አለ። ስለዚህ የሚወዳትን ሰው የሚጨነቅላትን ሰው እነሱን ለማስደሰት የእውነት ነው የምላችሁ አንዳንዴ የምንኖርለት ነገር ሲኖር ህይወት እያጓጓችን መኖር እየፈለግን ህይወት ደስ እያለችን ነጋችን በተስፋ እያቀድን እያሰብን እንሄዳለን ዛሬን እየኖርን እና ሁሉም በቃ የሆነ ነገር ግን ተስፋ ጭልም የሚያደርግ ሁሉም የሚጠላን ከሆነ ሁሉም በቃ እኛን እንዳላያችሁ የሚለን ከሆነ ተስፋ እያጣችሁ ነው የምትሄዱ በአጭሩ ከሰው ስትገለሉ ሰው ሲያገላችሁ እንደማትፈለጉ የማይፈለግ ስሜት ሲሰማችሁ የሆነ ህይወት ራሱ በጣም አስጠሊታ ሰልቺ በቃ የሆነ በቃ ይቅር ምን አባቱ ምናምን ብለን ተስፋ የምንቆርጥበት ጊዜ ላይ ነው ና አሁን ግን ሄሉ ተስፋ እንዳትቆርጥ ያደረጋት የማዳም ቅመሞች እገዛ ና ድጋፍ አለንልሽ ልሽ እህቴ በርች እያላችሁ ከልብ ደጋፊ የሆናችሁ ሰዎች አላችሁ። እናንተን ሁሌ ማመሰግናችኋለሁ፣ አደንቃችኋለሁ። እኔ ራሴ በኮሜንት አንዳንዴ ስሳሳት በኮሜንት የምታሳውቁኝ ሰዎች ትክክል አይደለሽም እንደዚህ ነው እንደዚህ ነው ብላችሁ ምልስ እንድል የሆነ ሀሳብ ስሰጥ ምናምን ወደ ራሴ እንድመለስ ወይም ደግሞ የተሳሳትኩት ነገር ሲኖር እያረማችሁ የምትሄዱ ልጆች አላችሁና ሄሉን ደግሞ እስከ ጥግ ድረስ የምትወዷት ጠፍታ እንኳን የተጠፋች ብላችሁ ቲክቶክ ላይ ፎቶን እየፖሰታችሁ፣ ዩቱብ ላይ እየፖሰታችሁ ስትፈልጓት ብዙ ነበራችሁና ለእናንተ ምስጋና ይገባችኋል፣ እና እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ሄሉ ለሁለት ቀን ምናምን ሌላ ቦታ እንደነበረችና አሁን ደግሞ እንደተመለሰች ነው የተናገረችው። ዛሬ ብቻዋን አደለም የመጣችው አንድ ሰው ከጎኗ አለ ማለት ነው። በጣም ደስ ይላል። አንዳንዴ ደግሞ በሁኔታዎች ብዙ መልካም ሰዎች እናገኛለን እና ብዙ ጓደኞቿም ከፍቷቸው ነበረ። አንዳንዶቹ አረ ፕራንክ ነው ሲሉም የነበሩ ነበሩ። አንዳንዶቹ ደግሞ ምንድን ነው አስር ጊዜ አቆማለው ምናምን አምት ምናምን በቃ የራስሽ ጉዳይ አይነት ነገር የምትሉ ነበራችሁ። አንዳንዶቻችሁ ደግሞ ሄሉዬ ውስጥሽን ማና እየልሽ ማና ወቀልሽ ብዙ ብዝሆት አለብሽ፣ ብዙ ችግር አለብሽ፣ ስለዚህ አለንልሽ እነ ሚዲያ ላይ አትትፊኛ ስንደሪላ እያላችሁ የነበራችሁ ሰዎች አላችሁ። እና ብቻ ግን ሄዱ በመመለሷ በአጭሩ ኔ በጣም ነው ደስ ያለ በጣም ከምነገራችሁ ከምላችሁ በላይ። ና ደግሞ አእምሮባት ተረጋግታ አስተዋይ ናት። በጣም በቃ ርቃ የምታስብ ነገራቶች ሆ የምታወጣቸው ቃላቶች ራሱ የሆነ ልባችሁን የሚንክት የሚያደርግ ምናምን ነገር ነው፣ ሁሌ አስተውላችኋት ከሆነ ማለት ነው። ስለዚህ ህይወት ይቀጥላል። በአዲስ ነገር በአዲስ ስራ ደግሞ ጥሩ ጥሩ ነገሮችን ወደ ሶሻል ሚዲያ ከስራዋ በእርግጥ ዩትዩብ የሆነ ሰዓት ላይ ቢያቆም ህይወታቸው አቆመ እንደማለት ነው። ስለዚህ ግን ሴት ስለሆንሽ ተማሪ በጎን ስራ ስሪ፣ በጎን ደግሞ ዩትዩብሽን እየሰራሽ መምጣት አለብሽ ብዬ ነው የማስበው። ይሄን ነው የምለው፣ በጣም ደስ የሚል ነገር ነው። ሌላ ደግሞ ካየሁት አስተያየት ደግሞ ማርክም ሄሉም ደስተኛ እየሆናችሁ አይደለም ወይም ደግሞ አሁን ላይ ነጻ ናችሁ። ስለዚህ አንድ ላይ ሆኖ ባካችሁ የድሮ ፍቅራችሁ ይሻላል እያላችሁ ደግሞ ሀሳብ አስተያየት የምሰጡ ሰዎች አላችሁ። ይሄንን ያው በመጥፎ ነገር አላየው በእርግጥ እናንተ ለሷ መልካም ነገር ስላሰባችሁ ለማርክም ጥሩ ነገር ስላሰባችሁ ነው። ግን ደግሞ አንድ ነገር ልንገራችሁ፣ እኔም ቢመለሱ ደስ ይለኛል 100% ባልላችሁም ብቻ 80% ቢመለሱ አንድ ላይ ቢሆኑ አንድ ላይ ህይወትን ቢመሰርቱ አላውቅም። የነበረው ነገር ተፈትቶ የሚፈታ ከሆነ ለነገሩ የማይፈታ ስለሆነ ነው የተለያዩትም መፍታት ያልቻሉትም የሚስተካከል ነገር ስላልሆነ ነው ብዬ ነው የማስበው። ብዙ ነገር ተወርቷል። እህትና ወንድም ናቸው፣ ዘመድ ናቸው፣ ምንድናቸው በጣም ብዙ ነገር ተብሏል። ግን ትክክለኛ ስፔሲፊክ ነገሩን አልተናገሩም። የሆነ ጊዜ ላይ ታሪካችን በጣም አስተማሪ ስለሆነ ምናልባት የተሻለ ደረጃ ላይ ደርሰን፣ ጥሩ ቦታ ላይ ደርሰን ይህንን ታሪክ የምናውረው ይሆናል። አሁን ግን ምንም ልላችሁ የምችለው ነገር የለም ብሎ እሱም የተንቢም እንደገና ደግሞ ሄሉም ተናግራለች ስለዚህ እኛ አሁን እንተናጋ ሁኝ እንተናጋ እንደዚህ አድርጊ እንደዚህ ምናም ማለት የለብንም ለምን መሰላችሁ ተጽዕኖ ይፈጠራል በቃ በህይወታቸው ላይ ሚዲያ በጣም ከባድ ነገር ነው እያንዳንዱን ኮሜንት ቁጭ ብሎ ያነባሉ ስለዚህ ምንጽፋትን እያንዳንዷን ነገር በጥንቃቄ መሆን አለበት ብዬ ነው ማስቦ እና ማርክ የራሱ ህይወት ላይ ነው ያለው ሄሉም ደግሞ እንግዲህ እግዚአብሔር ከፈቀደ አንድ ጥሩ ህይወት ይዛ የተስተካከለ ቦታ ላይ ደርሳ እንደምናያት እርግጠኛውኝ ነግራቸዋለሁ ና ማስጨነቅ የለብንም። ወደ ራሳችን እንመለስ። የምንጽፈውን ነገር ዝም ብለን መጻፍ ስለቻለን ብቻ ዝም ብለን መጻፍ የለብንም። የሰው ሞራል የሚነካ ነገር መናገር የለብንም እና ምናልባት ቁስል ሊኖርባት ይችላል። ከእሱ ጋር ሁኜ ምናምን ስንላት ሌላ ህመም ነው የምንሆንባት ብዬ ነው ማስቡ ና ጊዜውና ቦታው ሲደርስ፣ ቀኑ ሲደርስ፣ እግዚአብሔር የፈቀደው ቀን ሲደርስ እንግዲህ የራሷን ህይወት ደግሞ ይፋ ታደርጋለች ብዬ አስባለሁ ማለት ነውና እንደዚህ አይነት ሀሳብ፣ አስተያየት አትስጡ ላለኝ ብቻ። ግን ሄሉዬ፣ በመመለስሽ በጣም ደስ ብሎናል። ከዚህ በኋላ እንግዲህ ያልጠፋም ብላለች። እስኪ በሄሉ ደስታ የተደሰታችሁ ሄሉ በመምጣቷ እኔ ፎቶ አንሳይ በጣም የደነገጥኩት በእውነት ማለት አልጠበቅኩም። በቃ የሰማሁት ኢንፎርሜሽን ስለነበረ ሙሉ በሙሉ እንደምታውቁም በቃ መረጃው ስለነበረኝ እኔ እንጂ አላውቅም። ምንም በቃ ሳየው ፎቶውን በጣም ነው የደነገጥኩት። ኤኒዌይስ ግን በሄሉ ደስታ የተደሰታችሁ ሰዎች፣ በመመለሷ ደስ ያላችሁ ሰዎች፣ ሁሌ ቪዲዮ እንድሰራላችሁ የምትፈልጉ ሰዎች ላይክ፣ ሼር ይህንን ቪዲዮ ሰብስክራይብ አድርጉት። ይሄን ቻላል አብራችሁ ስለነበራችሁ ከልብ እናመሰግናለን። ሄሉ በጣም ጠንካራ ጀግና ሴት ናት። የእውነት አትበገሬ፣ በጣም በአቋሟ የጸናች፣ የራሷ የሆነ መንገድ፣ የራሷ የሆነ በቃ የህይወት ዘይቤ ያላት ልጅ ናት። በአጭሩ ባለ በጣም በቃ በራሷ አለም የምትጓዝ ናት። የማንንም ሰው አኗኗር፣ የማንንም ሰው ማንነት፣ የማንንም ሰው ስታይል የማትከተል በራሷ አቋም የጸናች ናት እና ለዛን መሰለኝ ሀይለኛ ናት የምትባለው። ግን ደግሞ ሰው የራሱ አቋም ሲኖረው ደግሞ ደስ የሚል ነገር አለው እና ለማንኛውም ግን በእሷ ደስታ የተደሰታችሁ ሰዎች አሁንም አለንልሽ ስንደሪ ለዋ እያልን ከጎኗ እንሆን። ህይወት ይቀጥላል እላለው። አብራች ስለነበራችሁ ከልብ ነው ማመሰግነው። የሄሉ አድናቂዎችም ሁሉ የቪዲዮ ስሰራ በጣም በጉጉት ጠብቃችሁኝ፣ ሀሳብ አስተያየታችሁን እያቀበላችሁኝ፣ እየሰጣችሁኝ የምትገኙ ሰብስክራይብ የምታደረጉ ልጆች ከልብ ነው ማመሰግናችሁ መወዳችሁ። ከስንደሪ ለዋ ጎንነን ፍቅር ያሸንፋል ትላላችሁ። ወደፊት ብቻ ማንም ሰው ወደኋላ ጎትቶ ሊያስቀራት አይገባም፣ ደግሞም አይችልም። በአቋማ ጸንታ ከፍ ትላለች። ነገዋ ደግሞ የተሻለ ሆኖ ለማየት ያብቃን እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩልኝ።